ከሉዓላዊነት እኩል የሚታይ ጉዳይ ለአንድ ሀገር ትልቅ ትርጉም ያለው የባህር በር ኢኮኖሚን፣ ፖለቲካን፣ ዲፕሎማሲንና ንግድን እንዲሁም ዘርፈ ብዙ ጉዳዮችን ያስተሳስራል። ኢትዮጵያ በታሪኳ የራሷ የባህር በር የነበራት ብቻ ሳትሆን ከፍ ያለ የባህር ላይ ስልጣኔ የነበራት ሀገርም ነበረች። ታዲያ ከሉዓላዊነት እኩል የሚታይና በብዙ መንገድ የሚያስተሳስር በር ሲዘጋ እንደምን አይጠየቅ? ኢትዮጵያ አሁን ላይ ስፔሲፊክ አድርጋ በአንድ አቅጣጫ የባህር በር አክሰስ የምታደርግበትን መንገድ እየጠየቀች ነው። ከሶስት አስርት ዓመታት በፊት የባህር በር ባለቤት የነበረችን ሀገር ነበራት የሚለውን ያመጣው ምንድን ነው? ጉዳዩ በነበር የሚታለፍ አይደለም። ዜጎቿን ኢኮኖሚያዊና ጂኦፖለቲካዊ ጫና ፈጥሮባቸው ቆይቷል። የኢትዮጵያ ብሔራዊ ጥቅም በሚመለከት ኢ ርታዊ፣ ኢፍትሐዊ የበደል የመጨረሻው በደል የተፈጸመበት ሀገር ነው ኢትዮጵያ።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 አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስወዳ እና ይህ በጣም ሬሌቫንት ጥያቄ ነው። ጠቅላይ ሚኒስትሩ በቀደም በፓርላማ ያቀረቡበት አቀራረብ፣ ብዙዎቻችን ይህን ጉዳይ የምናወራ ሰዎች በዚህ መልኩ ስናነሳው አንደደመጥ አሁን የምናገኝበት መንገድ ነው እንጂ ያጣንበት መንገድ ራሱ ዳውት ማድረግ መጀመር የምናገኝበትም መንገድም ያመላክት ነው። የህዝብ ቁጥር መጨመርና ዘመናዊነት ተከትሎ ደግሞ ለሚነሱ ጥያቄዎች አንዱ ምላሽ የሚፈለግበት ጉዳይ ነው የባህር በር ለዚህም ኢትዮጵያ እየጠየቀች ትገኛለች። ሁሉም ሀገር ሳይዙ ይነስም ይብዛም፣ ሀብቱ ይብዛም ይነስም፣ ሁሉም ሀገር የተፈጥሮ ጸጋውን ሌላውን ሳይጎዳ የመጠቀም መብት አለው። በተለያየ ዘርፍ ላይ ያሉ ሙያተኞች በጉዳዩ ላይ ያላቸው ትንታኔ። የባህር በር ሲኖርህ የተሻለ የመነገድ የተሻለ ስልጣኔ የመካፈል እድል ይኖራል። እውቀት ስልጣኔም አብሮ ይመጣል። ያን ለማድረግ ደግሞ የራሴ የሆነ የባህር በር ያስፈልጋል። እያንዳንዱ ያነሷቸው ነጥቦች በዓለም አቀፍ ህግ ቤዝ አላቸው። ለምሳሌ ዓለም አቀፍ ስምምነትን ከዚህ በፊት የነበረ መንግስት የሰጠውን ቀጥሎ አለመቀበል የሚቻልበት አግባብ ቬና ኮንቬንሽን ኦን ዘ ሎ ኦፍ ትሪቲስ የሚባላል የ1969 እዚህ ላይ አንቀጽ 46 ምንድን ነው ሰጀስት የሚያደርገው፣ አንድ መንግስት ወይም የመንግስት ተወካይ የፈረመውን ሌላው መንግስት መቀበል አለበት። ነገር ግን የሚቀበለው በአገር ውስጥ ህግ ፋንዳሜንታል የሆነ ነገርን ካልጣሰ ብቻ ነው። ስትጀምር፣ በምክንያት ስትጠይቅ፣ በህግ አግባብ እንደሆነ ቀጥሏል። የመጀመሪያው መብቷ ከህግ የሚመነጭ አለ፣ ከታሪክ የሚመነጭ አለ፣ ከፋክትስ ኦን ዘ ግራውንድ የምንለውም አለ እና የሞራል ጥያቄም ጭምር አለ አሁን የኢሌጋል መብቷ በተመለከተ መጀመሪያ ብዙ ሰዎች የሚጠቅሱት አለ፣ የ1982ት የውሃ የባህር በርን በተመለከተ ማለት ነው። እሱን አንቀጽ 125 እስከ 132 የሚባል ሁልጊዜ የሚጠቀስ አለ። እሱ ምን ይሰጣል? አይደለም እንደ ኢትዮጵያ ከዛ ቦታ ጋር ሂስቶሪካል ንክክ ያለው ይቅርናና የተወሰነ ጊዜ በፊት የራሱ የነበረ ሀገር ይቅርና ከዛ ውሃ ጋር ምንም ግንኙነት የሌለው ሀገር እንኳን ላንድ ሎክድ ከሆነ አቋርጦ መጠቀም ይችል በሃይሲስ መጠቀም እንዲችል የሚል አገልጻል። ቀጥሎ ደግሞ የምንመጣው ለምሳሌ አይሲጂ የሚጠቀምበት ዓለም አቀፍ መርሃ አለ። ይሄ ደግሞ በርህትና በፍትህ የኢንተርናሽናል ኮርት ኦፍ ጀስቲስ ጃስቲስ ማለት ነው። በዓለም አቀፍ ፍርድ ቤት ብንሄድ እና ብንዳኝ እንኳን እነሱ የሚጠቀሙበት ይህን የሚፈቱበት መንገድ መርሃቸው ፌርነስ መኖር አለበት ሁሉ ጊዜ። የተባበሩት መንግስታት ድርጅት የባህር ህግ ካካተታቸው አንቀጾች የባህር በር የሌላቸው ሀገራት በአካባቢያቸው ካለው ባህር የተፈጥሮ ሀብት እኩል የመጠቀም መብት እንዳላቸው ይደነግጋል። የዓለም አቀፉን መርህን የተከተለ ዲፕሎማሲያዊ አካሄድን የመረጠችው ኢትዮጵያ አብሮ ማደግን ሰጥቶ መቀበልን መርህ ይዛለች። ከነዚህ ሀገራት ጋር በመተባበር በመስማማት በመነጋገርና ተጨባጭ የህይወት ለውጥ ሊያመጣ የህዝባቸውን ችግር ሊፈታ የሚችል ነገር ካለ እነሱ ያንተን ጥያቄ ለመቀበል ወደኋላ የሚሉበት ሁኔታ የለም። ኢትዮጵያ ከመጀመሪያ ቀን ጀምሮ በሰጥቶ መቀበል መርህ ነው ይህን ጉዳይ ለማሳካት የሚፈልገው ብላለችና ከዛም አልፎ በሰጥቶ መቀበል መርህ ውስጥ ምን ሊሰጥ እንደተዘጋጀች እራሱ ጠቅሞም አድርገው እኮ ነበር። ለምሳሌ ከኢትዮ ቴሌኮም የሆነ ድርሻ ብንሰጣቸው ከኢትዮጵያ አየር መንገድ እንደዚህ ተብሎ ሁሉ ተሰጥቷቸዋል። ይሄ እንግዲህ የራስን ሀቅ ከመጠየቅ አንጻር ስታየው በጣም በጣም ጀነረስ ኦፈር ነው። ይህንን ለማሳካት በዛ በኩል ያለው መንግስት ባህሪ በጣም በደንብ ግልጽ ስለሆነ የሌሎች ዓለም አቀፍ ተቋማት እንዲሁም ሀያላን ሀገራት በዚህ በኩል ጫና ማሳደሩ የሚችሉ ሀገራት ተጽዕኖ እና የእነሱ ኢንቮልቭመንት ወሳኝ ነው ብዬ አስባለሁ። ከሶስት አስርት ዓመታት በላይ የባህር በሯን በማጣት የቆየችው ኢትዮጵያ በሰከነ መንገድ የማግኘት ሂደቷን ትቀጥላለች። በሰላሳ ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ ሰላሳ ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ በሰከነ መንገድ በውይይት መሄድ በጣም አስፈላጊ። ልክ ሰላሳ ዓመት አያስፈልገንም። የተለያየ ዲፕሎማሲ ተጠቅመን አሁን በጀመርነው ጉዞ ሰላማዊ በሆነ መንገድ በሰከነ መንፈስ ይህን መፍት ለማግኘት ኢትዮጵያ ጥረት እያደረገች ነው። አሁን እንዴት እናስመልስ ነው ጥያቄው፣ መቼ የሚለው ነው። ስለዚህ አሁን የባህር በር ጉዳይ የህዝብ አጀንዳ ሆኗል። የህዝብ አጀንዳን ደግሞ መቀማት አይቻልም። ጊዜው ሊረዝም ሊያጥር የሚችለው እያንዳንዱ ኢትዮጵያዊ ባደረገው የትብብር ጉዞ ነው። ለህዝቦቿ የህልውና ለሀገሪቱ የብሔራዊ ጥቅም ጉዳይ ነውና ለዚህም በጋራ መቆመን ይጠይቃል።